እናቶቻችሁ አጠገባችሁ ያሉ እንኳን አደረሳችሁ። መቼ ይህን እድል እንደምታጡት አታቁምና እያንዳንዱን ቀን እንደምታጧቸው አድርጋችሁ በትርጉም ለመኖር ሞክሩ። እናቶቻችን አብረውን የሌሉ ደግሞ መጎበዝ፣ መጠንከር፣ እነሱን ማኩራት ቢኖሩ ሊደሰቱብን እንደሚችሉ አድርጎ መኖር አማራጭ የሌለው ውሳኔ። እኔ እናቴን በልጅነቴን ያጣት በዛ ውስጥም ብዙ መከፋት፣ ብዙ ጭልም ያሉ የልጅነት ጊዜያቶችን አሳልፈ ያለሁ። ነገር ግን ከነዛ ለረሳቸው ከምፈልጋቸውና ልፍቃቸው ልታከምባቸው ከምፈልጋቸው ሚሞሪዎች መሀል ከእናቴ ጋ የነበሩኝን ጥቂት ጊዜያቶች ግን እንደምንም እያስታወስ እያንዳንዱ ቀኔ ውስጥ እየዘረዘርኩ መኖር ፈልጋል። ብትኖር ብታይኝ ሊያስደስታት ልትኮራብኝ እንደምችለው አድርጌ ለመኖር ሞክራል። ለዛም ነው ደስታይን፣ ጤናይን፣ አካሌን፣ አይምሮይን እሷ ብትኖር ልጠብቅልኝ እንደምችለው አድርጌ ጠብቄ የምኖረው። ስለዚህ